አሰላሙ አሌይኩም ወረሕመቱላሂ ወበረካቱ ውድ እና የተከበራችሁ የቻናሊ ተከታታዮች እንዴት ናችሁ? ከእኔ ጋር አልሐምዱሊላህ ረቢል አለሚን። ስለዚህ አረቢያን መጅልስ ከነ ሁሉም ነው ወይ ሀያ አምስት ሺህ እያላችሁ የምጠይቁ ልጆች አላችሁ። እና ከነ ሁሉም ስትሉ አልገባኝም ምኑን እንደሆነ። ልብሱንና ፍራሹን ከሆነ አዎ ፍራሹንም ልብሱንም ትራሱንም ነው ከቤታችሁ ካላችሁ ፍራሽ እና ትራስ ካላችሁ ልብሱን ብቻ ገዝታችሁ ታለብስ ካላችሁ ቤታችሁ ወስዳችሁ። ግን እኔ ያው ሁሉም እንዲቀየር ስለፈለግን ትራሱንም ፍራሹንም ነው የተገዛው። ከዛ ልብሱንም እነሱ አልብሰው ምናምን እንደዚያ አዘጋጅተው ያስረክቧችኋል ማለት ነው። እና እንደዚ አድርጌ ነው የገዛሁት። ስለዚህ መጋረጃ ደግሞ የምጠይቁኝ ልጆች እኔ በገዛሁበት ሰዓት ሁለት ሺ አምስት መቶ ብር ነበረ። አሁን ስንት እንደገባ አላውቅም። ምናልባት ሊጨምር ይችላል። ለምን ይጨምራል እንጂ አሁን እየቀነሰ የሚሄድ ነገር ስለሌለ ማለት ነው እና እኔ የገዛሁት ሁለት ሺህ አምስት መቶ ነው። ቆየት ብሏል። አንድ ከሁለት ዓመት ቢሆን ይመስለኛል እንደዛ ይሆነዋል ብዬ አስባለኝ እና የአሁን አይደለም። ሌላው ነገር ደግሞ እዚህ መስኮት ላይ የበርበሮቹ የክላሶቹ የገዛሁት መጋረጃ ያው የኢትዮጵያ መጋረጃ ነው። አተበይ ብር ካወጣሽ ሞልቷል መጋረጃ ጸዳ ጸዳ ያለ እያላችሁ ነው። አው የአቅሙ ጉዳይ ነው እንጂ ሞልቷል። እንደፈለጋችሁ አስር ሺ ሀያ ሺ አስራ አምስት ሺ ካወጣችሁ እስከ ሰላሳ ሺ ካወጣችሁ በጣም አሪፍ አሪፍ መጋረጃዎችን ትገዛላችሁ። እኛ ግን ያው አቅሞ የለኝም እላቸዋለሁ። እንሻላ ወደፊት እንገዛለን፣ ቢዝኒላ ካላችሁ እናንተ አቅም ካላችሁ ደግሞ የውጮቹን አሪፎች እንደዚህ መጋረጃዎች መግዛት ትችላላችሁ። ግን ሰው ባለው ነው። እና ደግሞ የኢትዮጵያ መጋረጃ ማለት የኢትዮጵያ ሰው በብዛት የሚጠቀመው ለማለት ፈልጌ ነው። እንደዚህ አይነት መጋረጃዎች ናቸው የኢትዮጵያ ሰው በብዛት የሚጠቀመው ማለት ነው። ቆይ ላሳያችሁ፣ ያው ግር እንዳይላችሁ ማለት ነው። ይሄ ማለት ነው መጋረጃው ብዙ የኢትዮጵያ ሰዎች ይጠቀሙታል ለማለት ተፈልጎ ነው እንጂ ያው የኢትዮጵያ መጋረጃ ይሄ ብቻ ነው ያለው ማለት አይደለም። እንደምታያቸው እዚህም ሌላ አይነት አለ። በቃ የኢትዮጵያ ሰው ይጠቀመዋል በብዛት። ይሄንን የሚገርማችሁ ያው በደንብ ብዙ አመት አይቆየላችሁም ስለሚዘረዘር ይዘረዘር ማለት ነው። ግን ለጊዜው ውበት አለው እንደዚህ ከለራችሁ በጣም ስለሚያምሩ ያው ለቤታችሁ ለጊዜው ውበት ይሰጠዋል ለማለት ተፈልጎ ነው እንጂ ያን ያህል እንደዚህ አሪፍ ነገር ሆኖ አይደለም። ግን ሰው ባለው ነው የሚኖረው። እና ወዶችዬ ኢንሻአላ ወደፊት ብዙ ነገር ለማድረግ እናስባለን። አላህ ያሳካው። ሌላው ነገር ደግሞ ቤቱ ስንት ቀን ፈጀ ያላችሁት፣ ሶስት ቀን ነው የፈጀው። እቃ ማጓጓዙ ብታዩ በጣም ከባድ ነው፣ በጣም ወላሂ፣ ቤተሰቦቼንም ገድዬ እኔ ሙቼ ነው ያለቀው። እና ቀለሙ ሲቀባ ከቀለሙ በፊት ደግሞ ጅብሰም ተሰርቷል። ያው ጅብሰም ስላችሁ ዝም ብሎ እንደዚህ ልጥፍ ተድርጎ ሳይሆን እንትን የተዳጠም ይሰራል በማንኪያ እና እሱ ሳይሆን ዝም ብሎ ጅብሰም ቅብት አድርጎ የበፊተኛውን ቀለም በደንብ ጥፍት ብሎ ነጭ ሁኖ ክሊር እንዲሆን እንደዛ ተደረገ። ከዛ በኋላ ቀለም ተቀባ። ይህ የመሰለ ቀለም ማለት ነው። ከዛ በኋላ ደግሞ ይሄ ቀለም ከተቀባ በኋላ ደግሞ ይሄ ቀለም ማለት ነው። ይሄ ጥቁሩ፣ ይሄ እንትኑ ነጩ ጅብሰሙ ሲሰራ ከታች ይንጠበጠብበታል። ይሄ ጥቁሩ ላይ ማለት ነው። እና ይሄንን ጥቁሩም ገዝቼ እኔ ራሴ ነኝ የቀባሁት። ታች ታችሁን ቀለምም ተንጠዋጥቦበት ነበር፣ ጅብሰም በጣም እንትን ብሎበት ነበር። ከዛ ይሄንን ቀባሁኝ ማለት ነው። ከዛ ሌላው ቀለም ተቀባ። እዚህ ጋር ደግሞ ይህም ይህም ራሱ በጣም ስለሚበላሽ እንደዚህ እንጨቱ ራሱ ይቀባል ማለት ነው። ሌላው ደግሞ ይሄ የዚህ አልቀባ ነውም እንትን ነው የተቀባው የሆነ ዝም ብሎ ማብረቅረቂያ ከለሩ የውስጡ ከለር እንዳለ ሆኖ ከዛ ማብረቅረቂያ ለቡፌው እንደዚህ ይቀባል ማለት ነው። አሪፍ ያደርገዋል። እንደምታዩት በጣም ነው እንትን ያለው ያብረቀረቀው ማለት ነው። አያችሁት? አዲስ ነው የሚመስለው፣ ግን ምንም የተደረገ ነገር የለም። ቀለም የተቀባ ነገር የለም። በራሱ ዝም ብሎ ነው፣ በራሱ ቀለም የራሱ ቀለም እያለ ነው የተቀባው ከላይ እንደ ማብረቅረቂያ ነገር ማለት ነው። ነው እና ወዶች ይህን ይመስላል እንግዲህ። ሌላው ቤቱ ስንት ፈጀ ለምትሉት ላይ በጣም ነው ወጪ የሚበዛው ቢያንስ ከስልሳ ሺህ ብር በላይ ጨርሷል። እስከ ሰራተኛ በቃ የምትገዙት በነገራችን ላይ ማለት ነው። አሁን ለቤተሰብ ቤት ማደስ ምናምን የፈለጋችሁ ልጆች አላችሁ፣ እናንተ ያው ስንት ይፈጅብናል ምናምን ብላችሁ የጠየቃችሁኝ፣ ቢያንስ እንደዚሁ ቀለም ብቻ መቀባት ከሆነ መቶ ሺህ ብር ብትንትን ብትሉ ይበቃዋል ብላችሁ ብትገምቱ አሪፍ ነው። ከዛ ከተረፈ ይተርፋል እንጂ፣ ከዛ በታች ከሆነ ጭራሽ አይበቃችሁም። ደግሞ ባለሙያው ከመጣ በኋላ ነው ወጪ ሁሉ የሚበዛው። ይመጣል ባለሙያው፣ ከዚያ ይሄን ፈጃል፣ አሁን ይሄን ገዝታችን፣ ይህን ገዝታችን፣ ይህን ገዝታችን ነው እየተባለ ዋላሂ ብዙ ወጪ ነው እየበዛ የሚሄደው ማለት ነው። እና መጀመሪያ ላይ ያው ትንሽ የሚበቃው ይመስላችኋል፣ በኋላ ግን ብዙ ነው የሚፈጀው እና ባባ ቁጭ ብል እዚህ እና ውዶች፣ እንደዛ ነው የምላችሁ። የውጭ ሴንቴቲክ ቀለም የሚባል አለ የእሱም ተቀባ ይሄን ማለት ነው። ቆይ ቪዲዮ ላሳያችሁ እና ውጭው ይህን የመሰለ ቀለም ተቀብቷል። በሮቹ በስከላይ በኩል ያሉትም። ይሄ ራሱ ሁለት ሺህ ምናምን ነው የሚገዛው አንዱ ቀለም ማለት ነው። አንዱ ቆርቆሮ ቀለም ከሁለት ሺህ በላይ ነው ይሄ ብረቱ የተቀባበት ማለት ነው። ያ ከለሩ ብዙም አልተመቸኝም ወንድም የነበረ የገዛው ያው የብረታማ ከለር ቢሆን ጥሩ ነው ብዬ አስባለሁኝ። እና ያው ቤቱ ግርፍ አይደለም እንደ አያችሁት፣ ለኳርቲዝ የሚባል አዲስ ስራ አለ ከግርፍ ውጭ ማለት ነው። እነዛ እንደዛ ኳርቲዝ ይሰራል ተብሎ ገቢ ሲገኝ እንሻላ የምናሰራው ይሆናል እና ከተገረፈ ግን ሽምብራ ግርፍ የሚባለው ከተገረፈ ያው ኳርቲዝ ለመስራት አይሆንም። በአዲስ ዲዛይን የሚሰራው ቤት ማለት ነው። እና ያን ሊሰራ ስለሆነ አሁን እንደዚህ ሁኖ አልላችኋለሁኝ። እና ወዶችዬ ይህን ይመስላል ያለ መረጃ። ሌላ የምጠይቁት ነገር ካለ ጠይቁኝ፣ ኮሜንት ላይ ጻፉልኝ፣ መልስላችኋለሁኝ። እስከዛው ሰላማችሁን ያብዛልኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ